አባባ ድንገተኛ ሆስፒታል ገባ። የመዳንና የመትረፉ ጉዳይ እጅግ በጣም አሳሳቢ ነው አሉ ዶክተሮቹ። ቲና ምንም እንዳላደረገችና አባባን ይህን ኩላ ስቃይ እንዳላደረገችበት እያስመሰለችና እያበደች ትገኛለች። ዳኒ እራሱን ይዞ ሊሞትብን ነውና መከራና ስቃይ ልንበላ ነው ወይ እያለ እየተጨናነቀ ይገኛል። ካሌብ አባቱ ብዙ ደም ስለፈሰሰው በህይወት አይተርፍም እያለ እጅጉን በጣም ተጨናንቋል። ትሁት ደግሞ የአባየን ስቃይና መጥፎ ነገር ከማየቴ አንተ መላ ፍጠርልኝ እያለች ጌታዋን እየተማጸነች ትገኛለች። ቲና ደግሞ ሆስፒታል እየተመላለሰች ሳለ እዚሁ ድፍት አድርጌ ነው ምገልህ በፍጹም አንተ በህይወት መትረፍ የለብህም። በህይወት ከተረፍክ ደግሞ ከባድ ነገር ስለምታደርስብኝ እመነኛ አባዬ እዚሁ ጨርሰሃለሁ፣ እያለች እየፎከረችበት ትገኛለች። አባባ የተፈጠረውን ነገር ከአቅሙ በላይና መቋቋም ሲያቅተው ቤቱን እየተወ እውጭ እያመሸ እየጠጣ መምጣት ምርጫውን አድርጓል። ቲና ይሄንን ካወቀች በኋላ አባባን ለማስገደል አራት መቶ ሺህ ብር ከፍላ ያሰው ሰው እየተከታተለ መግቢያ መውጫውን እያየ በስተ መጨረሻ አስደፍተዋለች። አባባ ይህ አደጋና ችግር ከደረሰበት በኋላ እሷ ምንም እንዳላደረገችና ምንም ነገር እንዳልነካች እያሽቃበጠችና አባ ይህ ለአንተ እኳ አይገባህም ምንም ቢሆን እኳ አንተ መልካምና ጥሩ ሰው ነህ። መትረፍ አለብህ። ወየው፣ ያዙ ይልቀቁኝ እያለች ተቃውጠዋለች። ካሌብም እውነት አባዬን እንደዚህ ያደረገብኝ ጠላት ማን ነው? ቲናማ ይሄን ያክል ክፋት በፍጹም ልትሄድ አትችልም ብሎ ሲል ታነሳችና፣ ትሁት ካሌብ፣ የጤና ነገርማ ያሳስበኛል። አባዬ እኮ ዊልቸር ላይ ሆኖ በተደጋጋሚ እሱን ለመድፋትና ለመግደል ብዙ ዋጋ መስዋዕት የከፈለችው ቲና ናት አሁን ላይ እንዴት ይሄን ንትላለህ? ቲና ኮ እጅግ በጣም ከባድና መጥፎ ሰው ናት። እንደውም ይሄን ያደረገችው እሷ ናት ብላ ስትናገር፣ ዳኔ ደነገጠና ቲና እውነቱን ስነግርሽ አባዬን ካንቺ ውጭ እንደዚህ የሚያደርግ ማንም የለም። ሁል ጊዜ የማይሽ አባዬን ለመድፋትና የቤቱን ሰው ሁላ ለመጨረስ ነበር። ዛሬ ግን አጋጣሚውን ተጠቅመሽ አሞኛል ብለሽ ተኝተሽ ከዚህ ከቤት ላለመውጣትና ላለመሄድ ያሰብሽው እቅር ነው። ቲና ምንም ቢሆን እኮ ሰውየውን መግደል የለብሽም። ሰውየው እንደዚህ ብታደርግ የምትጠቀሚው ነገር አለ እንዴ? ብሎ ሲጠይቃት እሱ እኮ ነው ሃብቱንም ቤቱንም ቤቱንስ በስምሽ አዙሬ ልሻለሁ ብሎ ጉድ የሰራኝ እሱ አይደል እንዴ? አሁንም ቢሆን ተዝታ ሀብት ንብረት እንዲያካፍለኝ እፈልጋለሁ። ለዛ ነው ዳኒ እኔ ቲና ያሰብኩትንና ያቀርኩትን ሳላደርግ በፍጹም የምርቅ ሰው አይደለሁም። በእኔ ምርጫና በእኔ ፍላጎት እንድትገባ አልፈልግም ብላ ከባድ ጦርነት አነሳች። ሰላም ሰላም ሰላም፣ ውዴ፣ የተከበራችሁ የሌላ ኤንዴ መሀመድ ቤተሰቦች፣ እጅግ በጣም ተወዳጅና ልብ አንጠልጣዩ የትሁቴ ድራማ እንደቀጠለ ይገኛል። አባባ ከባድ አደጋና ከባድ ስቃይ ውስጥ ገብቷል። ቲና አባባን ለማስገደል ለማስገድል አራት መቶ ሺ ብር አወጣች። ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም ተወዳጅና ድንቅ የሆነ ድራማ ነው ማለት ነው። ቲና አባባን እስከ ወዳኛው ድረስ ለመሸኘት ቆርጣ ተነስታለች። ካሌብ እንግዲህ ባለፈው ፓርት ላይ ወይን ላይ አስካሪ መጠጦችን ጨማምራ ሰክሮ አብረው እንዲያድሩ ካደረገች በኋላ እየተመጻደቀች በጣም ኦቨር ሁና ነበር ካሌብም ትግስት አጣና አንገቷን ሴት አድርጎ አልጋው ላይ አፍርጦ ከጣላት በኋላ ትሁትን እየጮኸ ተጣራና ሞተችብኝ ገደልኳት እያለ ቀወጠው ትሁትም ወደ ምኝታ ክፍል ስትገባ ያየችውን ነገር ማመን አቃታት እንዴ እንዴት ይህን ነገር ታደርጋለህ ብትሞትብህ እሳ ካሌብ ትክክል አልሰራህም እያለች ቀወጠችው። ከዛ ትሁቴም ከካሌብ ጋር ቲናን አነሱና ወደ ሆስፒታል ገዳድፈው ወሰዷት። አባባ ይሄን ነገር ሰማና እሳት ጎረሰ። ቆይ አንተ ምንድን ነው አላማህ? እኔን በገዛ ቤቴና በገዛ ኑሮዬ እንዳልኖር እያደረክ ነው እንዴ? አረተው ካሌብ ተው አታሰቃየኝ። ቆይ አንተ የማታቅ ከሆነ ሰው ጠይቅ ሁሌ መስመሮችን እየሳትክና የገልቱ ስራ እየሰራህ እንዴት እንዴት አደርጋለህ? እኔ የሚያሳዝነኝ ነገር ቢኖር እሷስ በስራዋ ነው፣ እንደው ብትሞትም አፈሩ አይቀበላትም። አንተ ግን ያለምንም ነገር እሷን በፖሊስ አስጠፍርጎ ማስወጣት እየተቻለ የሰው ሰው እንዴት ሲጣርገ ትገላለህ? ብሎ አባባ ካሌብን ከምን ጊዜውም በላይ ተቀየመውና ልዤ ብለህ ብዬም አላስብህም አባዬ ብለህም እንዳጠራኝ ምን የማይረባ ጅላንፎ ነዋልና ተናዶ ተቤት ወጣ። ቴናም እንግዲህ ከሀኪም ቤት መድኒት ይዛ መጣችና አሞኛል እያዞረኝ ነው ብላ ለሽ አለች። ካሌ መጣና ስሚ፣ ማታ ጓዝሽን ጠቅለል አድርገሽ ከዚህ ከቤት እንድትወጪ እፈልጋለሁ። በአንቺ ምክንያት እኮ አባዬ ሰላሙን አጣ፣ የሚወደውን ቤት ጠልቶ እያመሸና እየጠጣ ነው የሚመጣው። ቆይ እናንተ ምን አይን ያወጣላችሁ ጥገኞች ናችሁ? ካሌብ እባክህ፣ እባክህ ልለምንህ አለ ዳኒ። ቤት ኪራይ እስከማገኝ ድረስ ነው እኔ እወጣለሁኝ። አባዬ ለእኔ ይህን ያክል ክፉ ሰው ትመስለኝም አልነበረም። የታመምክ ጊዜ የነበሩትን ጊዜያቶች ብታስታውስ ኑሮ እውነቱን ስነግር ትረዳ ነበር እያለ አለ። እንዴ እኔ የታመንኩ ጊዜ አንተ ዋጋ ከፍለህልኛል? እንዴ እኔ ልጅ። ያንንም ጊዜማ ባስታውስ እች ቲና ያደረገችኝን ነገር መቋቋም አልችልም ነበር። እንዴ አባዬ አስታውሳሃል። እንዴ እያስመሰልክ ነው እንዴ አለው። እባክህ ዳኔ፣ አሁን አንተ ሁሌ የጥገኝነት ኑሮ ይበቅሃል። ወጣት ነህ፣ ልጅ ነህ። በጊዜ ሰርተህ ከዛች ከኤደን ጋር የምትሆን ከሆነ ሁን እማቶን ከሆነ እኔ አያገባኝም ቤት ለቃችሁ ውጡልኝ፣ ብሎ አለ አባዬ፣ ባክ ባክ ለአስራ አምስት ቀን ታገሰኝ። እኔ አንተ ማስቀየምና ማናደድም አልፈልግም። በእርግጥ ባለፈው አራት ሚሊዮን ብር እሰጥሃለሁ ብለ ከርተኸኛል። አሁንም ቢሆን አሁንም ቢሆን አንተ በሰላም ከዚህ ከቤት ከወጣ ሂሳብ እንወራረዳለን ብሎ ተናገረ ማለት ነው። ዳኒ ወደ ክችን መቶ ትሁትን እንደለመደው ማናዘዝ ጀመረ። ትሁትም ደግሞ ዳኒ ስትሟዘዝና ስትላላጥ እባክህ ባክህ ኤደንን አትርፍ። ኤደን አሁን ላይ ከባድ ውሳኔ እንደምትወስን ይታየኛል። ምክንያቱም ሁሉም ነገር እየተበላሻሸ ነው። ካሌብ እሷ መፍታት ባትፈልግ እሱ በምንም አይነት ሁኔታ ይፈታታል። ስለዚህ ከዚህ ከቤት ደግሞ ሰባራ ሳንቲም አታገኝም። ምክንያቱም ይሄ ሀብትና ንብረት ሲጋቡ ያባየ ብቻና ብቻ ነው። ካሌብ አገባ፣ አባቱ ቤት ይዞ መጣ፣ አለቀ። ስለዚህ ይሄ ሰውዬ መጨረሻ ላይ የሚያደርገው ነገር ከባድ ነው። ከዚህ የባሰ ነገር ከመፈጠሩ እባክህ እባክህ ላባዬ ስትል ከዚህ ከቤት ውጣ እያለች አለችው። ትሁት እወጣለሁ፣ ግን ኤደን የሌላ ሰው ሁና ማየት ወይም ከካሌብ ጋር አብራ ሁና ማየትን በጭራሽ እንዳታስበው ከቻልሽ አንቺ ይሄን ምከር ልኝ አላት ምን ብዬ ነው ምመክርልህ እኔ ኤደን በጣም መልካም ጥሩ ሰው ናት እሷን በምንም አይነት ሁኔታ ማስቀየም አልፈልግም ምክንያቱም አንተ ታጥቦ ጭቃ ነህ ነገ ተመልሰህ እዛውን አለችው ትት ቋንጅ ካልተሳደብሽ ሰውን ዝቅ ያለፈ ስተትን አምጥተሽ ካለጠፍሽ ሰው መምከር አትችም እንዴ ውጣልኝ ስራ አትፈታተነኝ ብላ ከዛ ጋከችን አበረረችው። ና ዳኒም ወደ ውጭ ወጥቶ ሲሄድ አባባ መጽሐፍ እያነበበ በርቀት ሲያየው ሄደና ደግሞ ምን ልታረግ መጣህ? ቆይን የምለው እኔ ከእናንተ ለመሸሽና ለመራቅ እርቄ ስቀመጥ እናንተ የምትከታተሉ ለምንድን ነው ብሎ ሲል አራባ እያረጋጋው እኔ በዚህ አካባቢ ቤት እየፈለግኩ እንትን ስል ዘወር ስል እንዳጋጣሚ ኳ አይቼ ነው። ምን ነው ጠላኸኝ እንዴ? ለተፈጠረው ነገር ይቅርታ አባዬ። ቲና የደረሰባትን ነገር አይታሃል። ካሌብም ቢሆን ሚስቱን እንደዚህ ለመግደል ሲጥ አድርጎ መተናነቅ የለበትም ነበር። በቃ በሰላማዊ መንገድ መለያየት አለባቸው፣ መለያየት ነበረባቸው ብሎ ሲል፣ ስማ ካሌብ፣ እኔ የሚያሳዝነኝ ዳኒ አንተ ሳትሆን ልጄ ነው የሚያሳዝነኝ። እንደው በዚች በማትረባ ከባድና አስመሳይ ሰው እስር ቤት እርቤው መጨረሱ ብቻ ነው ብሎ ተናደደ። አሁን ከኔ የምትፈልገው ነገር የለም አይደል? ሄድልኝ፣ ከቻልክ ቶሎ ብለህ ቤትህን ፈላልግና ከቤት ይወጡልኝ ባክህ፣ ባክህ ብሎ ለመነው ማለት ነው። ዳኒ በጣም በጣም በጣም አዝኗል። አሁን ቲናም ሽምጥጥ አድርጋ ከርተዋለች። ማድረግ የምትፈልገውን ነገር በፍጹም እየነገረችው አይደለም ይባስ ብላ ደግሞ መኝታ ክፍል አልጋው ትራሱን ምናምን አድርጋ ሰው እንደተኛ እንዲመስል እሷ ግላጥ ብላ አባባን የሚገልላት ሰው ተመካክራ ነበርና፣ አራት ሚሊየን ብር ክፈሌ ክፈይ አራት መቶ ሺህ ክፈይ ሲላት እሺ ብላ ተስማምታ ብሩን አምጥታ መልሳ ነው የሰጠችው ማለት ነው። ያንን እንግዲህ ዳኒ ብሩን ባያይ ከቤት እየወጣች ከማን ጋር እንደምትውል ለመከታተል ሞክሮ ነበረ። ክፉ ነገርም እንዳሰበች እንዲሁም ደግሞ አጠፋችኋለሁ የሚለውን ቃላት በተደጋጋሚ ስትደግመው እሱ እየተከላከለ ነበረ። መጨረሻ ላይ እንግዲህ አባባም የመጀመሪያ ጊዜ አምሽቶ ሲመጣ ትሁትና ካሌብ ቁጭ ብለው እየጠበቁ ነበረ። ከዛ አምሽቶ ስልክ ማያነሳ አረ ካሌብ አባየኖ ወተልፍ ያለ ወትሮ እኮ ይሄን ያክል ጊዜ ቀረ፣ ምን ሆኖ ነው እየተባባሉ፣ አባባ በድንገት መጥቶ አስደነገጣቸው። ከዛ እንዴ ምን ሆናችኋል፣ ምን ሆናችኋል፣ አመሸው እንዴ ምናምን እያለ አባባም ጥያቄ መጠየቅ አበዛ። እንዴ አባዬ ጭራሽ አመሾው ትላለ እንዴ አነጋህኮ ከሌሊቱ ስን ሰዓት እንደሆነ አይተዋል? የሆነውን ቢሆን ምን አገባህ እዚህ እናንተ ተቀምጣችሁ በነገር አሳበዳችሁኝ። በገዛ ቤቴ ብቻ የመኖር ብፈልግም አልወጣልኝ አላችሁ፣ ተሰቃየሁኝ ተሰቃየሁኝ እኮ። ውጡልኝ ብላችሁም ጭራሽ ሊገባችሁ አልቻለም። በስተርጅና ይሄው ምሽት ለምሽት በሰው አጥር ስርስር አምሽቼና ጎዳና ለጎዳና አምሽቼ መጣሁኝ። እባክህ አታናደኝ። አባዬ ተረጋጋ አለች ትሁት። ግን ሰላምና አባዬ ምን ሆነህ ነው አለች። ምንም አልሆንኩ ትሁቴ። እሺ አባዬ አሁን ቁጭ በልና እራት ብላና ገብተ ትተኛል በልቻለሁ ትሁቴ አንቺም ራስሽን ጠብቂ እኔ ልሽ እኔ ገብቼ መተኛ ነው የምፈልገዋልና ወደ መኝታ ክፍል አመራ ካሌብም ደነገጠና ከትሁት ጋር ተፋጠጠ አየህ ካሌብ አንተ በምትሰራው ስህተት አባዬ እየተሰቃየ ነው ያለው አሁን በዚህ ዕድሜ እሱ ይህን ያክል ሰዓት አምሽቶ ና ተናዶ መምጣት ነበረበት እሱ በገዛ ቤቱ ውጭ ለውጭ ያመሻል እነዚህ ግን በገዛ ቤቱ እየማገጡና እየተጨማለቁ ይገኛል ትሁት ምንም ማድረግ አልችልም እኔ ሰውን እስከ መግደል ድረስ ደረስኩኝ ካአሁን በኋላ ያለው አባዬ ሲፈልግ በፖሊስ ሲፈልግ በፈለገበት መንገድ እነሱን ማስወጣት ይችላል እኔም ካአሁን በኋላ የአባየን ስቃይ ማየት አልፈልግም ቤቱን ለቀቅ ይወጣለሁኝ ብሎ አለ ቆያ መሀል እንዴ ካሌብ ጤነኛ አይደለህም እንዴ አሁን አንተ ይህንን ብታደርግ አባዬ ምን ያህል አደጋ እንደሚደርስበት አታስብም እንዴ ብላ አለችው ማለት ነው ካሌብ የራሱን ስሜት እንጂ አባቱን ስሜት እየተረዳው አይደለም። ውድ የሌላ ቤተሰቦች በቀጣይ ፓርት እስክንገናኝ ሰላሙ አለይኩም ወራህመቱላህ ወበረካቱህ።